ማች ማነች? ለምንድን ነው ምንድን ነው የምትውይው አንቺ፣ እራስሽ እንዳትነኪን፣ ህግ ባለበት ሀገር ጭራሽ እንዳትነኪ። ደከመሽ እንገባለን። ቆይ ትውጣለች። በገዛ ቤቴ እኔ ምንሽኝኖ ይሆን ወይኒ አለቀሰች፣ ነስቲ ዛሬ ማይታማን ነገር ተፈጥሯል። የምር ጉድ ነው የዛሬው። ምን እንደተፈጠረ እስከ መጨረሻው ተከታተሉ ታላችሁ። ሰላም ሰላም፣ እንዴት ናችሁ የተከበራችሁ የተወደዳችሁ ወደ ቻናል ሰዎች ሁሉ ሰላም ነው አለው። ፈጣሪ ይመስገን። ዛሬም በሌላ ቪዲዮ ተመልሼ አለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ቪዲዮ እናልፋለን። ሰራሽ ምግብ ምንድን ነው ምውር? እናንተ እዚህ ደፍ ደፍ ላለው አንተ እንደዚህ ሆነ፣ ያን ደፍ ድፍሽ ምንድን ነው የምትወይ? አንቺ አንቺ ዝም ብለሽ በቃ ቁጭ በይ። ምግብ ሰራሽ ወይዬ ምንድን ነው የምት አንቺ እራስሽ እንዳትነኪን ህግ ባለበት ሀገር ጭራሽ እንዳትነኪን ደከመሽ እንገባለን ቆይ ትውጣለች እዚህ አይደል ምኖረው ይሄም ቤት ይሄ እኔም የሚያንቺም ነው እኔ የምልሽ ስነ ስርዓት አንቺ። ምን ችግር አለው? ሰው ሰባዊነት ጠፋበት። ሰው ሰባዊነት ጠፍቶበታል። በጣም ጥጋበኛ ሰው። በጣም በጣም፣ የምታሳፍረው በጣም ነው። እኔ የማሳፍረው በጣም እ ልጆች የታረቅሻቸው ልጆችን የታደረግሻቸው? አልነገርኩሽማ፣ ሁለት ልጅ አለኝ። ሁለት እንችላለን። የታረቅሻቸው ልጆችን? ብሩኬ እያበሳጨኝ ነው። እግዚአብሔር ማነው ብሩኬ። እሷ ፊት አታዋርጅኝ ፕሊስ፣ እባክሽን ነይ። ምን አይነት ሰው ናት? በእናታቸው ማንን ይዞ እንደመጣ ተመልከቱ ሀይሚ ጋር እየገቡ ነው እና ገብተዋል ኦልሬዲ እና ማንን ይዞ እንደመጣ ተመልከቱ ምንድን ነው ጉዱስ የሚለው እስከ ብዶ ፍጻሜ ያለውን ነገር አብረን ነው የምናየው እስከ ብዶ ፍጻሜ አብራችሁን ቆዩ አታስንቀ ማለት ምን ማለት ነው ጀመር እዛው ቢነጋብን ይሻላል እየጠጣን አደለ እየጠጣን ይነጋብናል እንጀፍራለን ልተዋት በልቤ ገብታለች። ድንገት ጠጭ ሲበናች ፍቅሯ አስክሩ ነው ደምዙ ነው። ና አለች። ስሚ ብነው። ኦማይጋድ ብሬድ አንበላም፣ ዳቦሽ አንበላም፣ ምግብ የሚባል አንበላም እዚህ ቤት ራሴች። ስንዳቦ አንቺ ሁሉ አምሳ ዳቦ ነው እንደ የምታቀርቢልኝ የነበረው በቃ አንቺ አይደብረሽም፣ አንቺ እንዳይደብረሽ ብቻ እንበላለን። የራስሽ ክፍል ይልሽ ወደዛ ጋር አላት። ክላስ በቃ ተግባው ደሳው እኛ ዝንኖናለን። በቃ እዚሁ ከኔ ጋር አንጥፈሽ ትተኛለሽ። አንጥፈሽ ትተኛለሽ ከኔ ጋር አንቺ። በእናትሽ አትክበጪ። ቆይ አይዞሽ በሷ ፊት እንደዚህ ያታርግ። ልጅቷ ምግቡን ትደፋዋለች የሰራችው። እንዴ እንዴት ነው የሚያደርገሽ አንቺ? ቆይ አይ አንቺ ብሩኬ ነው ነው ነው ምንድን ነው ምትጓይ? አእምሮሽ አይሰራም። ምን ላድርግ? ተመችቶሻል እዚህ ቤት

ለማን ብለሽ ነው የምትከፍ? ቆይ እንደዚህ ለማን ብለሽ ነው የምትከፍ የምትጨናነቅ? ምንም አላቅላትም። አንቺ ዝም ቤት ከሷ ጋር እንዳትነካከች። ምኖች፣ ምኖች በጣም ይሸታል፣ ይሸታል። ቤት አሮባት ነው ምግብ ምን ስትሰሪ ያረረብሽ ምግቡ? አይ አንቺ አትጨነቂ። ስንት ነው ግን የምትከፍላት? አረ እኔ አልከፍላትም ወዳጅ አ ነጭ በቃ ሲክስ አድርጊ እንዳትናገሪያት እሺ? አዎ እኔ ሴት ሊስት አዝመኝ አልፈልግም። አንቺ እኮ ነሽ ታዲያ ለምን ትናገሪያት? እንትን እንድትመጣብኝ አልፈልግም እኔ እሞታለሁ፣ እኔ እሞታለሁ።

እየበሸቃች ነው እና ያለውን ነገር ጉዱን ተመልከቱ። ብሩክ እንዲህ ይዘው መግባት እየጠጣ እንዲሰክረው ይዘው መግባት ነበረባት። ይዘዋት ማነች ይህች ሴት የሚለውን ደግሞ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህቷ ናት እንዲደፍረ ሀይሚ ጋር የመጣችሁ ይህቷ ናት እንዲደፍሯት ይዘው የመጣው ይህቷ ናት የሚለውን እስቲ አሁንም ያለውን ነገር አይተን ንመለ ምኛለሽ እኔ እንደዚህ ሆነ ልትመጣ ነው እንደ እኔ እዚህ ሁለልጅ ሰጠሽ ምንድን ነው የምትኙ ለዚህ ምግብ ነው? አምታኮርፊኝ በቃ፣ ውጭ እናድራለን። እዚህ እኔ አንቺ ያለሽን ብዬ ነበር የመጣሁት። ውጭ እናድራለን፣ ውጭ እናድራለን ነው የምልሽ። በቃ እኔ ጋ እኮ አለ ቤት

እንዴት ልትጠብቅ ይፈልግሽ ነበር? እኔ ጫና ቀይ መንገድ ላይ ተገናኛል። እንዲሁ የቆየች ወዳጅ ኩነት አልወጣም ማለች እ አልወጣም ሚነጠፍ የሚለበስ አምጪልኝ፣ ልጆቼን ደግሞ እዚሁ ይሆኑ። ስነ ስርዓት ዝም ብሎ መነፋራት እንደውም አልጋ ላይ ነው የምንተኛው። እዛ ትቀናለች ነው? አረ ትቀናለች፣ ቆንጆዬ እኮ ነው የምትቀናብሽ። አንቺ አትቅኝ። በሰው ነይ በአንድ እግራችን ቆመን እዚ ደፍ ከፍ ማለት ዝም ብለሽ ነው እንዴ? ምትሰናዘሪ እንዴ? ኧረ ጎዳሽኝ! ገላኛለች ፖሊስ ጣቢያ ላይ

እንዴት እንዲህ በጣም ያበሳጫል። እንደኔም በጣም ያበሳጫል። እንዴት ደርቧት ይዞ ይመጣል ሀይሚ እያለች በሀይሚ ቤት እንዴት ደሪቧት ይዞ ይመጣል? ይሄ የማይጠበቅ ነገር ነው፣ እና ኦልሬዲ ከባድ ነው። ግን ላይሚም ትልቅ ነገር ነው። የምር ያስጠላላ። እንዲህ ለምን ይዞ ማጠሽ? ከባድ ነው እንግዲህ። አለውን ነገር አሁንም አይተን ማለት ነው። ሞቀኛ አንተ በጣም እኔ አላምንም። አላለችሽም እንደምንታይ ተስፋ እናደርጋለን። እንግዲህ ቤተሰብ ይላል ሻሜራ አደብቀናል። እዛ ጋር ይታይሻል፣ እዛ ጋር

ቦርሳሽ እንዴት ትዘለሽም? ከአንቺ ሰርቄ እኮ ነው የሄድኩት። አንተ ደግሞ እኔ ብቻ ነኝ እንደዚህ አይነት ቦርሳ ይዘህ፣ ግን አንተ ግን ጨነከኝ ማለት ነው። እግዚአብሔር አንቺ

ሀይሚ፣ አይ ቤተሰቦች፣ ለማንኛውም ለቤታ ለማንኛውም ይመቻች። ግን ምን ተሰምቶሽ ምን ነበር? ምን ሰምተሽ ነበር ግን? በእናትሽ በጣም የተናደድኩት ለመሰለ ምግብ ስሰራ ስንደፋደፍ ነው የቆየት። እዚህ ተፍ ተፍ ስል አንተን ለማስደሰት እግዚአብሔርን። አንተ ግን እንደዚህ አይደረግም ሲጀመር። በጣም ነው አላስደሰትኩሽማ። ሉልሽ ልጠረበሽ እንዴ? ምግብ ስሰራ አስቸግረኝ አጥሜን ያስቀምጥኳቸው ስተናቸው መሰለኝ ሎልበሎች እንደ አንቺ በእናትሽ። ምን የዛሬው ቪዲዮዋችን ይህን ይመስላል። አሪፍ ቆይታ ስለነበረን ከልቤ አመሰግናችኋለሁ። በቀጣይ ቪዲዮ አገኛችኋለሁ። በያላችሁበት ሰላማችሁ ብዝ ትበል። በቀጣይ ቪዲዮ እንገናኝ።